ገብረ ሕይወት ጎሹ፣ የድሃ አምባባሹ። አንድ ጥቁር ሰው የሽቶች አለቃ ከነገልሙ ጋር ተቀላቅሎ፣ ገብረ ህይወት ነው ስሙ። ጠላትን ማወቅ እንጂ መናቅ ደግ አይደለም። ጃዝማች ካሳ፣ እንዲህ እንዳንተ ያለውን ወንድ ነው የሚወድ። ግብራችን ቢመሳሰል ይሆናል ልክ ብላል። አሁን ማን ይሙት ካሳን ይዛችሁ ወይ አንገቱን ቆርጣችሁ አምጡ ብላችሁ ታመጣላችሁ። እዚህ በላይ የመዘግየት ደግ አይደለም። ጦር አደራሽተን እንቅደማቸው ለማለት ነው። ዝግጅቱ ይበቃል። ጎንደርን ሊወጋ ቆርጫ ለሁ ጌ እንገጠመህ። ደግሞ ጌተ አባቴ ወገንህ የሚያዋርድህን ያህል ጠላት አይጎዳህ የሚል ነበር። ነው እኮ፣ እንደዛ ነው እኮ። እንዴት በዛ ሁሉ ሰው ፊት ፊት አውራሪነቴ እንትቶ ልጅ ብሎ ይጠራኛል? አይ እንኳን አንተን የሚያክል ፊት አብራሪ ያውም ያጎቴን ክንፉ ልጅ ልጅ ይባላል እንዴ? አይባልም እኮ ነውር ነው እኮ። በእሱ ቤት ለእኔ ያለውን ንቀት በአጃቢዎቹ ፊት ማሳየቱ ነዋ። እኔ ደግሞ የክንፉ ልጅ ጋረድ አይደለሁም። ካሳንድሮም ታውቆ የለም እንዴ? አመሉ እኮ ነው በተለይ አሁን ይሄ ገብርዬ የሚባል ሰውዬ ከመጣ በኋላ ጠባዩ ሁሉ ተቀይሯል፣ እንዲህ ጌታዬ። እንደ ድሮ ብቻውን ከቦታ ቦታ፣ ከወዲህ ወዲያ፣ ከዛ ወደዚህ እሚል መሰለኝ ወዲያ። እኔን አላወቀኝማ። ጊዜው ይረዝም እንደው እንጂ የምፈልገውንም የማስበውንም ከማድረግ ማንም ምንም አያግደኝም ጌታዬ። ገብርዬ የሚባል ሰውዬ እንደ ጥቁር ጥላ ከድሞታል እኮ። ደጋግመ ገብርዬ ገብርያት በለኝ። እንዴት አረፈድ መኮንን። ሰላም ገባህ? እህ መላለሽ ደግሞ ቴጊዋ ከካሳ ወገድ ናችሁ ብላ ፈርጃናለች። ጭራሽ ባስ ብላ የባብ ዘሩ አንድ ነው ብላ ተጎፈነነችብን። የባብዘሩ ተዋት ሁሉም ጊዜውን ነው የሚጠብቅ ዛሪያ ምን ይበጃል እንደነገርሁ ነው እሷን ተዋት ካሳ በደንብ እየተደራጀ ነው ቀን ጠብቆ ሲሄድባት ያኔ ማሩን ትለናለች ከመንገድ መግባቴ ነው እኔ ልሂድ አንተ እዚህ መቆየት ነው ወንድም አለም ጥቂት ጊዜ ከጠላት ቅርብ መሆኑ አይከፋም። በል አሁን ግባ እናረፍ። በል ይህን ገብርዬ የሚባል ሰው ግን ተጠንቀቅ፣ የዋ መስሎ እባብ ሳይሆን አይቀርም ሳትለው ሰውየው የሚያዝ የሚጨበጥ አይደለም። ዝምታው በራሱ አንዳች የሚያውጠነጥነው ተንኮል እንዳለ በውስጡ ግልጥ ነው። ጃስ ጠናውሽ አይደል? ሄዲያ ተከረንታ ጨረስኩ። በኋላ ብታስልክ ብኝ ደግ ነበረ። የቋራ ወይዛዝርት እንዳያስቀሩብሽ፣ ኮፊያሽን ቀነስ አድርጊዋ ማን ወርቄ እኮ ነኝ። እንኳን ለቋራ ለጎንደር ወይዛዝርት እመቤት እኮናለሁ። ተዋቡን መሆንና የተዋቡ ደንገጡን መሆን እኮ የየቅል ናቸው። አላ ውደው ውይ፣ ወላዲት አምላክ ውይ! ፊት ጌታዬ፣ ፊት አውራሪ ገብርዬ አንተ እንትን እኮ እዚህ ፊት አውራሪ ጋረድ መጥቶ እሱን ልጠይቀው እኮ ዘልቄ ነው። እነውኮ ያው የጌታዬ ካሳ ወንድምም አይደል ነው። እኮ ዞሮ ወንድም ነው። ለእኔም ቢሆን እኮ ወንድሜ ነው። እሱን ልጠይቀው እሱን ልጠይቅ ዘልቄ ነው። የት እንዴት አድርጎን ያጨመደደኝ? እናታለ የት አድርጎን ያወላጨመኝ? አይ ካሳ፣ ኧረ በስመ አብ። በሉ እናንተ። ድንገት እያወጋን ነበር። እንዲያው አይኗን መለስ አይኗን ስልም መለስ ብላ ግጥም አትልብኝም መሰለኝ። ይው ተዋቡ ሁለተኛ እንዲህ እንዳታረጊ። አረግድኔ አባት አጠቅልሞትና ልቤን ከዳ ከዳ ማድረግ ተጀመረ እኮ ሰንብቷል። እኔ ችየው ነው እንጂ። አይዞሽ፣ ደህና ነሽ። ለማንኛውም ማልደሻ አትነሽ በርማ ትክፈች። እርሶ ደግሞ በየት በኩል? ሌት ወጥቼ ዳዊት ምደግም እኔ ይኸው እኮ እንዲያውም መጣፍ ውጄ ላይ እኔ ስደርስ ነጭ ላብ ደፍቋት ነበር። ጠበሉን ሁለት ጊዜ ስረጫት አይኗ ቦግ አለ። ሰው አይቶብኝ ይሆን? መቤቴ ጌቶች የጤና ትመስል። አረ እንደሱም አይደል እንደው እንደ ዛሬ አባታ አጠቅ እንደዚህ ሲሆን አይቼው አላውቅም። ዋም ይኸው ለሁሉ ነገር የሚሆናትን አድርጌላታል። በሉ እንግዲህ መቆያ እስቲ እንደሚሆን አርገሸኝም በቅሎ ይዘሃል። ኧረ ጌታዬ፣ ከወዴት አባቴ፣ ደህና መድኃኒት ሐኪም ነህ እየተባለ በቅሎም የለስታው። በል ሰሞኑን የተዋቡን ክራሞት እየመጣህ በዛውም በቅሎህን ትወስዳለህ። ለአሁኑ ግን ዳረጎት ቢጤ ሰጧል። እድሜ ይስጥልኝ እኔም ልሂድ ጌታ። በሉ አባቴ ደህና ዋት። ካሳ ለቄሱ የሆነ ነገር አድርግለት እንጂ። ምን ላድርግ? ያስ ቅጠል በጥሶ አፈር ምሶ ቆላ ደጋ ወርዶን፣ አሁን ይሄ እግዚአብሔር በነጻ የሰጠውን ጸጋ በንዋይ ልለውጠው? ማላረጉ አባታ ጠቅ ይፈልግሃል በደነ ታይ ገብርዬ ምን ደህንነት አለ እን ባለፈው እኮ መቤት ተዋቡን እንዲህ አርገ ጨምደለ ስትይዛት አንቀልገላት ነበር እኮ። ገብርዬ እንዴ፣ በሽታው ቆጠሏት ብስ ካለ በኋላ ምን ተረፋት መሰልህ? ገብር ይው ይው እንዲህ አድርጋ እንዲህ የጨመደድካት አንተ ነህ ካሉ ድንጋይም ታስሯል። አይ አልወደድከው ማ ይቅር። እንዲያው ግን ምን አንጀትን በላው በለኝ። ምን አንጀት በላኝ መሰለህ? ቄሱ እንዴት አንጀቴን እንደበላው እንዴት ወደም ቡጭ ቡጭ ቡጭ ቡጭ እንዳደረገው። ካሳ ደግሞ ጥሎበት ቄሳ አይወድም። አይባልም፣ መዩ ያለ ምክንያት ምንም አረግም። ገብርዋ እንደምንታሽ፣ ምክንያትስ ቢኖር ገብርዋ አጥፋ ወይ ሁሉ ተማሩ። በል በል በል፣ እንዳንተ አይነት ወሬ ፈጣሪ ነው። ጦር እያስፈታ ያስቸግረን። ይቅርታ አለጉም ነገር እሺ። ተዋቡ፣ ሌላ የሚሰጣት ተጨማሪ መድኃኒት አለው? ጌታዬ ደህና እኮ ናት። ደህና አይደለችም፣ አንድ ዙር መጠጣት አለባት። ጌታዬ፣ መድኃኒት ዓለምም ከተወሰደ እኮ ገዳይ እኮ። ግደላት። እሱ ከሚሰጥ በቅሎ እጥፍ እሰጠሃለሁ። ያለበለዚያ ያለህን ሁሉ፣ እያንዳንዱን ነፍስህን ጭምር እወስድብሃለሁ። ጨርባክ እንዲያው ግጥም ስትልብ ይደነግጡ እንዳል ጮህ ወንድነቱ ያዘኝ ዝም እንዳልል ደግሞ ተዋው ሆነችብኝ። እንዲያው ሰው ልጥራ ድምጤን አውጥቼ እንዲያው አፋውጥቼ ሰው ልጥራ ብዬ ሳስብ ደግሞ እንዲያው ክርስቶስ ያሳያችሁ አንዳች ነገር መጥቶ ጉሮሮዬን ስንቅር አያደርገኝም ወይ? እኔስ መቆያ ድረስ ይለኝ

ያ የጨዋም እንደሆነ ቀረ። ለመሆኑ ምንድን ነው እንዲያ ልሳንህን የዘጋው? እንትን እኮ ጌቴ፣ ቄሱ ሲጠብሏት ቄሱ ሲጠብሏት እኮ እንዲያው እሷ ቶሎ ምልስ አለላት እንጂ እንደ እሷ እያያዝ ቢሆን ኖሮ እእ ፍጥረ ቀርቁቁ ይገላት ነበር። የፍቅርን ነገር ያውቀዋላ እንደ አንተ

ሞንደል ደልደል ያለች መርጠህ ስጠው። እንደው ግድ የለም ኧረ፣ መዩት ሆይ እኔ ህልሜ ሌላ ነው። ታለሴት ተኝተህ ስታንኮራፋ እያደርክ ምን ህልም አለን? ህልም እኮ የተሳካ የሚሆነው በጋራ ነው። በአንድነትም አንድ ለመሆን ደግሞ ሰው ያስፈልጋል። ይህ ሁሉ ሰው ሰው የሆነው እኮስ ቢዋለድ ገብርዬ ባራ ስላሴ የተፈጠረ ሰው ዘሩን መተካት ማን መቻል አለበት? ምን ሆነሃል? ይ ተው እንጂ እንዲያው ገብርዬ፣ እንዲያው ተው። እዚህ ተሞላ ጎንደር አንድ ቆንጆ አተ ነው። አይ እኔ ታሳቢ የምትመላለሰው ያቺ መዩ የሚላት ኢትዮጵያ ናት። ለእሷ እኔ ያለሁላት። እኔ የኢትዮጵያ ባል፣ የኢየሩሳሌም እጮኛ ለሱ አታስብ፣ እኔ ያለውላት። በሉ እንግዲህ እናንተ ትንሽ አውጉ፣ እኔ ምሽቴ ላጫውታት። እስቲ ያው ገብርዬ ያናወዘውን እጅ ልይላት እስቲ። ምን ላርግ? ቢቀና እኮ ብዬ ነው። ያልኩህን ሰምተሃል? ግደላት ነው ማዳኛውን? እንጂ መግደያውን እጻ አታውቀውም ስለ ጹማ ምን ይነገራል ጌቴ? ከሞት በስተቀር ሁሉንም የሚያድን እፅ አለ፣ የሚገድልም አለ። ስለ መርዛማ እጽ ነው የጠየቅኩት። በአንዴ ስለሚገድል እጽ እሱም አይጠፋም። ዋናው ነገር ሴቴና ወንዱን መለየቱ ላይ ነው። ብዙ ጊዜ ለመም የሚሆነው ሴቴው ነው። ቅድም እንኳን ተዋቡን በጣም ታማ እያለ ልብሷን መለስ ያደረገላት ቀጠል። ቄስ ለምን ይባላል? እንደ መጋኛ ሽውታ እና እርኩስ መንፈስ የሚፈቱት በቄስ ጸሎት ነው። ቄስ ከሌለ ደግሞ እሱን እንጠቀማለን። አትዘላብድ። አሁን የሚያፈዝ፣ የሚያደነዝዝ ወይም በአንዴ ጸጥ የሚያደርግ ነገር አለ? እሱማ፣ ስራ ስሩንም ድግምቱንም መጠቀም እችላለሁኝ። ይህ ድግምት ያልከው ነገር ጥሩ ነው፣ ቢሆንም እኮ ጌታዬ የሚደገምበትን ሰው አንድ ነገር ማግኘት ይፈልጋል። ቆይ ድግምቱ ካሳ ላይ እንዲሰራ ብፈልግ ምን ምን እንዲቀርብልህ ትፈልጋለህ? ያው ከአንበሳ ጎፈር እንደመለመን ሆነ እንጂ የካሳን ጠጉሩን ካገኘህልኝ አለቀ። አታንጠለቋቁ ሰው እሱን ለእኔ ቶሎ አደርገዋለሁ። እኔ ልሙት ስልሽ የካሳን ጀግንነት ለማግኘት እኮ ነው። ጠጉር የሚያደርግን ከሆነ እኔ ማልጎና ጉነ አይሆንማ። ጥቂት ላመል ያህል እኮ ካገኘው በቂ ነው። ምን ታደርገው? ምን ታደርገዋል አልሽ? ልታጠነው ነው? አዎ፣ እኔ የምታሸሶ እውነቴን ነው። በቃ ከእሳት ጨምሬ ስታጠነው ያኔ ጀግንነቱ ባፍና ባፍንጫ የገብት ሆኔ ሌላ ካሳ ሆናለሁ። ተዛ ሁለት ጀግኖች ከሁለት እኩል ከፍለን እንገዛለን ማለት ነው። ለእኔ ምን ታደርግልኛለ? ለአንችማ፣ እመቤቲቷ ንግስት፣ እመቤቲቷ ልእልት ተብለሽ ተጎኔ ትቆሚያለሽ። ያለሽ ተዛማ አንቺን ሰጪ እንጂ ማን ተቀባይ አድርጓሽ ወርቅዬ ይሄን የማታደርጊ ከሆነ ግን ካጠገቤ ወይ ድርሽ። ደባለቅሽው እኮ በደምብ ያዥ እንጂ። እሺ አንቺ ልጅ ቆይ፣ ዛሬ ምን ሆነሽ? ኧረ ምንም አልሆንኩም። እና ቤቴ ምን አለ ተዋቡ፣ ቶሎ ብቲ። እንዴ አሁን ሰው ግብር ጠርቶ ማግሏላ ታይሆንብን። ንትርኩን ትተሽ ምን አለ ብትጨርሽ። ደግሞ በደንብ ሳይነቀስ ቀርቶ ካሳኔ ያለ የቋራ ጀግና ጻግሩን አንጨፋረረችው ልታሰኝ ነው። ግድ የለም ይሁን ይሁን፣ ግድ የለም በቃ በቃ፣ ኒ ምሄድ ነው። በልዝለቅ አንይመጣ ቶሎ ቤ ምላድርክ ደስ እንዲላት ብየኮ ነው የመሰለች ልልት ተጎንደር ቤተ መንግስት አውጥቼ ጫካ ለጫካ እያንከራተትኩ እንዲው ጭንቀቱ እኮ ጭንቀቱ የሆንም ያማት እያልኩ እኔ ራሴ ይጨነቃለሁ። ደስ እንዲላት እኮ ጥሩ እመቤት ትመጣ። ገብርዬ ሊቀመኳስ ምን አለ መሰል? ምን ቋራ ቢወጣ ደንቢያን ቢወረድ ተዋበች ለካሳ ምሽት እናት ገረድ አይደለም። ምሽትም ትሁን ገረድ ምሽትም ትሁን ገረድ ለምን ይደወለታል

ባላባተቀጣሹ ሙን ተገረፈ በልልኝ፣ ተገረፈ ወንዳንድ ሰው ብሎ እረኛ ለፈፈ በልልኝ ሲሉት ከተፍ የልብን አድራሹ፣ ቀኝ እጄ አንተ እቴጌ ዛሬስ የተለየ ነው። አያ እንግዳው ያውቁት የለ። እንዲህ ሰው እንደሆነ ያገኙት ዕለት መስጥር ሲያስከድር መቼም ነዛን ግፈኞች ጎንደርን ለቀንዳቸው ከወጣ ሁለት ዓመት ሊሞለው። በጃቹ እንዲራድ እኔን የኮሶ ሻጭ ልጅ ብሎ ሲሰድበንና ሲገጥመን ምን እንደሆነ መቸም ታስታውሳላችሁ አይደለም? የእሱ የሱ ነገር ማይነሳ ኮሶን ጠጥቶ ኮ ፍርድህ ፈርልኩ ው በትክ የሱስ ጥጋብ ለብቻው ነው። እኔ እንዲያው የሚያሳዝነኝ ደጃች ጎሹን ተው፣ ካሳ ተው እንዴ የሚሆነውን እኮ አድርጋል። ሽማግሌ ላክ፣ ቄሳውስቱን መነኮሳቱን ሰደድክ፣ አሻፈረኝ እምቢኝ አሉ፣ ገጠሙን። በዚህ ላይ ደግሞ እሳቸው እንዳይነኩ ስንል ስንከላከል ስንተኛ ጦር የእኛ ወገን የእኛ ልጆች አለቁ። እንዴ አንተም ቢሆን እኮ ሰባት ቀን ሙሉ እንደ ወዳጅ ማቅለብስ አዝነ ቁጭ አልክላቸው አገር ጉድ እስከሚል ድረስ አሁን ግን ይበቃል ካሳ። አዘንም እኮ ልካለሁ፣ ልበቀን ሰው ነበረ ንግሥቲት ኳሳስተው ነው ለዚህ የዳረጓቸው። ነው ጌቴ ሰው መቼም። አሁን ግን ይበቃል። ጎንደር ፍጻሜው ተቃርቧል። አመምሽ? እንዴት ተዋቡ? ደህና ነኝ፣ ደህና ነኝ። ገብርዬ ከትናንት በስቲያ ጀምሮ ደህናም አይደለሽ። እኔም አላቆች። የተፈጠረ ነገር አለ እንዴህ? ኧረ ምን ብቻ ደህና አሄደለሁ። ወደ ቤተሰቦችን ዝመት ማለታችን አስጨንቆሽ ሆን? ምን እያልክ የእኔ ቤተሰቦች ሰዎች ተመለው ጦቢያ በምን ይለያሉ? ካሳ ይሙት እቺ ደማም ልጅ ታየና ገብታለች። አሁን እኔንም ልጠይቅ የምትመጣም አትመስለኝ። እንዲህ በቀላሉ የሚሽር ቁስል ተሸከምኩ መሰለሽ? እስቲ ያውጋሽ። ምንድነው እንደዚህ ባዶ መደብ አስታቅፎ ብቻ ነው የሚያሳድር? አሁን ደክሞሻል። ሌላ ጊዜ አወጋሻለሁ። ይልቅ ወደልፍኝ ባደርስሽ በወደድኩ። አይ ግድ የለም፣ እሷ ታደርሰኛለ። ደህና ነኝ እኮ ትንሽ ቁጭ ብዬ ብድግስን ነው ስንጉር የሚልብ። ደህና ነ ስንት ቀን ይፈጅብሃል ብለዋል። ገና ደጋ ወጥቻማ የማመጣው ቅጠል አለ። ሶስት ቀን ሙሉ በር ተዘግቶ ሌት መጽሐፍ ተዘርግቶ ነው የሚደግም። ምን ያስቸኩላል? መልሱን ተቀብለሽ ተሎ ብለሽ ተቤት ጠብቂኝ ብሎኛል። ማን ጋረድ ፈጣሪ፣ አሚን ያዛኝቱ ያለሽ ምንድነው የማየው?